ሰላም እንዴት ናችሁ ውድዬ የኛ ቤተሰቦች ደህና ናችሁ ወይ እኛ ደህና ነን አልን በያላችሁበት ሰላማችሁ ብዝት ብዝት ይበልን ከሀገር ውስጥም ሀገር ውጭም ያላችሁ ቤተሰቦቻችሁን እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰሞኑን ጠፍተን ነበረ እና በጣም ይቅርታ ስለጠፋን። የጠፋንበት ምክንያት እንግዲህ ትንሽ ችግር አጋጥሞ ነው። አሁን እግዚአብሔር ይመስገን ሰላሙንን ከእናንተ ጋር እንደዚህ ለመገናኘት አብቅቶናል። እና ሁላችሁም ናፍቃችሁናል፣ እንወዳችኋለን የቸኮል ከርላት ሚ ሊመጣብኝ ስለሆነና እሱም ፕራንክ ላረገው ስለሆነ ነው ምንድን ነው ፕራንክ ላረገው ያሰብኩት እናንተን ማዝናናት የፈለኩትና እናንተም ደግሞ እንደምትወዱትና ሰብስክራይብ ላይክ ሼር እያደረጋችሁ ፈታ ዘና እንደምትሉበት ወዳጅ ለሁላችሁም እንደምታዝናኑበት ተስፋ አደርጋለሁኝ። ምንድነው ላደርግ ያሰብኩት ሚሊን ሲመጣ የሆነ ቀይ ዘህሊና ብዬው ለከይዶ እስከ ሲመለስ የሆነ ሚሸት ነገር አለ እዚህ ጋር እውነት በጣም ሚሸት እንት እንደ ስፕሬ ነገር አለና እሱን ቀስ አርጊ ከዚህ ጋር ነፋለው። ከዛ በኋላ ከጎግል ላይ ደግሞ የፈስ ድምፅ አውርጃለው። ቀይ እንደላ ሰማችሁ፣ በጣም የሚያስቁ የሚያስቁ የፈስ ድምፆች ከጎግል ላይ አወርጃለሁኝ እነሱን እያሰማሁት የሚሸተውን ነገር እየነፋውኝ እኔ እንደ ፈሳስ መስላለሁ። ሚሊሻ ይዞ ጸጥ ይለኛል ወይ ወይስ ምን ነው ፈሳሽን አበዛሽው ምናምን ይለኛል። ምን እንደሚለኝ ብቻ አብረን እናያለን። ሳይመጣብኝ ቶሎ ኢንትሮን እንጨርሰው እና እንደምትም ብትስፈልጋለሁ በድጋሚ ከወዳችሁ ሰብስክራይብ፣ አዲስ የሆነችሁ የእኛ ቤተሰቦች ደግሞ ላይክ ያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ጠፍተንም ስለመጣን ሼር ሼር ሼር አድርጉልን። እንወዳችኋለን እና ቤተሰብ እየመጣ ነው በቃ

ምነ ምን ሆኖ ነው ምጥቃኛው? አይ፣ እኔ ደግሞ ሽቶዬ የተመቸ መስሎኝ ምን ሆኖ ነው አፍንጫህን? እና አለሁ እና ቆይታ ምናምን እና ዛሬ እንግዲህ የት ነው የምንሄደው? ምንድን ነው የምንሰራው?

እኮ ይፈስ ድምጽ መስሎ ይሆናል። እኔም እኮ የመሰለ ነው። እኔ እንደው ማንተና ለማስተናገድ ግን እራሴ ፈሳኑ ያውቀ ሙድ የምትይዝብኝ ደም ምን ነው? ዝም ብሎ ጅዱን ነው ነው። አንተ ደግሞ ሁሉ እንዴት ባንዴ ሰው ይፈሳል? ምን ሆነህ ነው? ምናምን ነው ስገባ መኪናው በጣም ነው የሚሸተው። እሱ እሱ እዚህ ጋ የሆነ የሚሸት ነገር አለ። ቀውን ስለሚያስጠላና ነው ከፍ ያላደርጉት እና የሚሸተው ነገር እዚህ ጋ ከፍቼ ከጎግል ላይ የፈስ ድምፅ አውርቼ ነው እሺ። ያው ውድ ቤተሰቦች ይለና አይደል? ነገር ተነገራቸዋል። ደግሞ እኔ ፈሳም አይደለሁም። ትራተን እዚህ ፈሳም አትበለኝ ማለት ግን ከዚህ በፊት ፈሳ እንዲሸት እንዴ? ምን እያልክ ነው

ሽታው እኮ እራሱ አፍኖኛል። ግን ወጣ አድርጌ በቃ ለፍራንኬ ኧረ ተው እንጂ ኧረ እንባሪ ድምጽ ይገባል። ቪዲዮ እኮ እየሰራሁኝ ነው። ኧረ ልዝጋው ልዝጋው። እና እንወዳለን እንግዲህ እንደወዳችሁ ወዳሁ እንደ ተዝናናችሁ በትስፋ አደርጋለሁ። ከተመቻችሁ በድጋሚ አዲስ ይሆናችሁ አችሁ ሳብስክራይብ የእኛ ቤተሰቦች ደግሞ ላይክ ላይክ ላይክ፣ ጠፍተን ስለመጣን ደግሞ ሼር ያደረጋችሁ እንደምታበረታቱን ተስፋ እናደርጋለን። እንግዲህ ሚሊን ከምንሄድበት አስረፍጄ ትንሽ ሳይነስ አስይዘዋለሁ። ትንሽ ፈሳበጠቸዋለሁ። መጀመሪያም ጉንፋን ይዞኛል አለ ግን ድምጽ መንጃ በጣም ብዙ ሰዎች በዚህ ድምጽ ፕራንክ እንደማደርግ አይሆፕ እና እወዳቸዋለሁ።